ልባዊ ሰላምታችን በያላችሁበት ቦታ ይርነስ ከብላክ ላዮን ሚዲያ አንድ መሰናዶ ይዘንላችሁ ቀርበናል። በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የደጋ ዳሞት ብርጌድ ከተመሰረተ ዛሬ ሁለተኛ ዓመቱን ደፍኗል። ብርጌዱ ሁለተኛ ዓመቱን በተመለከተ ዛሬ የተለያዩ መሰናዶች በማዘጋጀት በዓሉን አስቦ ውሏል። እንግዲህ ከዚህ ጋር በተያያዘ ለብርጌዱ መሪ ስልክ ደውለን አጠቃላይ ስለ ሂደቱ የተወሰነ ቆይታ አድርገናል። አብራችሁ ቆዩ አመሰግናለው ሙሉ ስምህንና የስራ ኃላፊነትን ለአድማጭ ተመልካቾች ብታስተዋውቅልኝ እሺ አመሰግናለሁ አርበኛ ዳሞት አለኝ የአማራ ፋኖ በጎጃም የኦዲትና ቁጥጥር ኮሚሽን አባል እንዲሁም ደግሞ የአማራ ፋኖ በጎጃም ሁለተኛ ተፈረረን ክፍለ ጦር ደጋ ዳሞት ብርጌድ ሰብሳቢ እሺ ዛሬ የደጋ ዳሞት ብርጌድ የተመሰረተበትን ሁለተኛ ዓመት በድምቀት እያከበራችሁ እንደሆነ የተለያዩ መረጃዎች እየወጡ ነው። በቅድሚያ እንኳን አደረሳችሁ፣ እንኳን አብሮ አደረሳችሁ። እስኪ ዳሞት ማን ነው፣ የትምህርት ደረጃ ምን ይመስላል የሚሉ ነገሮችን የብላክ ላየን ሚዲያ አድማጭ ተመልካች ማወቅ ሊፈልግ ይችላል እና እስኪ የባክግራውንድን ብታስተዋውቀኝ። ባግራውንድ በተመለከተ ያው እንግዲህ ብዙ ጊዜ ባግራውንድ በእኛ ገር ብዙዎች ለሚዲያ ሲቀርቡ ባግራውንድ ሲባል ስለ ትምህርት ደረጃ ነው ብዙ ጊዜ የሚወራው። እና እንግዲህ የመጀመሪያ ዲግሪን ከአዲስ አበባ ዩኒቨርሲቲ በሁለት ሺ ስምንት በአካውንቲንግ እና ፋይናንስ ወስጃለሁኝ። ሁለተኛ ዲግሪን ደግሞ ወዲያውኑ ቀጥታ ነው የሄድኩትና ሁለት ሺ አስር ላይ በማስተርስ ዲግሪ ከጅማ ዩኒቨርሲቲ ከፍተኛ ማድረግ ተመርቅ ያለኝ ከዛ በኋላ ከሁለት ሺ አስር ሐምሌ አንድ ጀምሮ እስከ ሁለት ሺ አስራ ሶስት ሰኔ ሀያ አንድ ድረስ ሰሜን ጦርነት ሁለት በድጋሚ እስከሚያገረሽ ድረስ በትግራይ ክልል በሚገኘው ወይም ማይጨው ከተማ በሚገኘው ራያ ዩኒቨርሲቲ ውስጥ በሌክቸረርነት አገልግ እያለሁኝ ከዛ በኋላ ደግሞ እንግዲህ በአማራነት ምክንያት በትግራዊ ጦርነት ከተፈናቀልኩ በኋላ አማራ ክልል ወደሚገኙ ዩኒቨርሲቲዎች ስንበትን ምደባ ተድርጎልኝ መቅደላም በዩኒቨርሲቲ መካነ ሰላም ካምፓስ በሌክቸረርነት እስከ ሁለት ሺ አስራ አራት መጨረሻ እስከ ሁለት ሺ አስራ አምስት መጨረሻ ድረስ ሳስተምር ነበረ። ከዛ በኋላ ያው እንግዲህ በፖለቲካ ተሳትፎ በተለይ በሰላማዊ የፖለቲካ ትግል ላይ ማህበራዊ ሚዲያ ላይ የነካ ተሳትፎ ስለነበርኝ የአማራን ሕዝብ በደል በልኩር ረዳለሁ ብዬ ስለማስብና ስለማምን እንግዲህ እየተረዱ ደግሞ ቁጭ ማለት እየተረዱ በምሁርነት ሽፋን ራስን ከልሎ ከመቆየት ይልቅ የራስን አስተዋጽኦ የራስን አበርክቶት ማድረግ ይገባል። ይህን ስታደርግ ግን ራስክን አደጋ ላይ በሚያጋለጥ መልኩ ወይም ከአገዛዙ ነፃነትን እየተበደርክ ሳይሆን ነፃነት ከምጠይቀው ዋጋ በሚያስከፍለው መራር ህይወት መስዋዕት በሚያደርገው የትግል ሜዳ ላይ ራሴ ማሳተፍ አለብኝ ብዬ የሰላም ፖለቲካ ትግል ላይ የራሴን አስተዋጽኦ አድርግ በተሻለ መጠን ደግሞ ያገኘሁትን የማህበረሰብ ክፍል በማንቀቱ ረገድ የራሴን አስተዋጽኦ ሳያደርግ ከቆየሁ በኋላ እንግዲህ አብዮቱ ሲፈነዳ እዛ ቤት ላይ የራሴን ድርሻ ወይም አስተዋጽኦ ለማበርከት ወደዚህ ትግል ሜዳ ገባሁኝ። ሁለት ሺህ አስራ አምስት ወይ አስራ ስምንት ደብረ ጭራሮ ላይ ችግሉ በተለይ ዚህ ጎጃም ምድር ከተለኮሰ በኋላ እኔ ሐምሌ ሀያ አራት እስከ ሀያ ሰባት ድረስ በተደረገው በድቁልካና ና ሀሙስ ገበያ አሁን ገምራዊ ስነ ስራ ስምንቱ ላይ ያመጠቁ ነበር። አላውቀውም በወሬን የሰማትኝ። ከዛ በኋላ ግን ከነበርኩበት ቀጠና ተንቀሳቅሼ ወደ ትውልድ ሀገሬ ወይም ወደ ደጋ ዳሞት ምድር ረሴት ከገባ በኋላ ግን ጠላት ወደ ደጋ ዳሞት ወረዳ ሲንቀሳቀስ እኔ ቦታው የነበርኩኝ እንግዲህ የራሴን አስተዋጽኦ ሳበረክት ቆይቼ በሂደት ደግሞ የትግል አስተዋጽኦ ወይም ያዩ ከፍተኛ አመራሮች ወደ ትግል ተሳትፎ ወይም ከፍ ወደማያደርግበት ደረጃ ወይም ወደ አመራርነት አመት ና እንግዲህ በተለያዩ የአመራር ምትልከኖች በብርጌድም በድርጅት ደረጃም እየሰራሁ እገኛለሁ አሁን ድረስ። መልካም። የደጋዳሞት ብርጌድ ሰብሳቢ ከመሆንህ በፊት በህዝብ ግንኙነት መምሪያ ኃላፊ የሆነ አገልግለሃልና ይሄ እንደ ተጨማሪ ለአድማጮቹ መረጃ ለመስጠት ያክል ነው። ዛሬ ሁለተኛ ዓመታችሁን በድምቀት እያከበራችሁ እንደሆነ የተለያዩ ቀደም ብዬ እንደገለጽኩት መረጃዎቹ እየወጡ ነው ማህበራዊ ሚዲያው ላይ እና እስኪ ሁለተኛ አመቱ እንዴት ተከበረ፣ እሱ የምትነግረን። እንግዲህ ሁለተኛ አመቱ በጣም እጅግ በአማረ ሁኔታ ነው እንግዲህ ከጠዋቱ ጀምሮ በደማቅ ሁኔታ የተከበረው። እንግዲህ አገዛዙ አጥፍቻቸዋለኝ፣ ከምድረገጽ አርቅቄያቸዋለኝ፣ የቀረኝ መለቃቀም ነው በሚሉበት ወቅት ነው እኛ እንግዲህ በየትኛውም ቀጠና በተለይ ደጋ ዳሞት ወረዳ ካደራጃቸው ሰላሳ ሁለት ቀበሌዎች ውስጥ በሚገኙ የጎበዝ አለቆችን የማህበረሰብ ክፍሎችን ጥሪ አድርገን የሃይማኖት አባቶች ጭምር በተገኙበት የድርጅታችን ከፍተኛ አመራሮች ጭምር በተገኙበት ነው ፕሮግራሙን ያከበርነው። እንግዲህ በእለቱ የአማራ ፈኖ በጎጃም የሰው ኃይል ክፍል ኃላፊ መቶ አለቃ ሱ ባለው በኋላ እንግዳ ነበሩ። ከዚህ በተጨማሪ ደግሞ የአማራ ፈኖ በጎጃም ሁለተኛ ተፈራዳም ጤ ክፍለ ጦር ወታደራዘሽ አለቃ ታዘቦሴ እንዲሁም ወታደራዊ ያስተዳድሩ አርበኛ ወርቅን ነጌት እንዲሁም ደግሞ የስልጠና መምሪያ ኃላፊ አርበኛ ከፋለ ኤፍኤም እና ሌሎች ጥሪ የተደረገላቸው የሁለተኛ ተፈራራን ቴክሎ ጦርና የደጋ ዳሞት ብርጌድ አመራሮች እንዲሁም አባላት በተገኙበት እጅግ ባማረ መልኩ በደማቅ ሁኔታ ነው የተከበሩ። እንግዲህ ፕሮግራሙ ላይ በርካታ መድረኩን ያስዋቡ እና ያስጌጡ ሁነቶች ነበሩ። ከመጀመሪያው ጀምሮ እንግዲህ ፕሮግራሙ በሌና ጸሎት ተጀመረ። ከዛ በኋላ የዳቦ ቆረሰኮ በጣም የመክፈቻ አድርጉ መድረክ ተከፍቶላቸው ነበረ። ከዛዎች ደግሞ የባሻዋላ ሌለ ጉዳያ የኪነት ቡድን መድረኩን አስቦት እና አስጌጦት ነበረ። በጣም በርካታ የስነ ጽሁፍ እና የኪነት መርሃ ግብሮች ነበሩ። ከዛ በዘለለ ደግሞ የስጦታ እና የሽልማት ፕሮግራም ነበር። እንግዲህ በጣም አንድ ለየት ያለ ሽልማት ለመቶ አለቃ ሱባለ ዋለ የደጋ ዳሞት ብርጌድ አበርክቷል። እንዲያበረከተው ምንድነው የሻለቃ ዝናቡ ልንገረውን ምስል ያለበት በሳሎች የተሳበ ስዕል ነው። እንግዲህ ለመቶ አለቃ ባለዋለ የተሰጠው እንግዲህ መቶ አለቃ እሱ ባለዋለ በተለይ የደጋ ዳሞት ብርጌድ በሚንገራገጭበት ጊዜ አደጋ በገጠመው ወቅት ሁሉ ሳይለየን ወንድማዊ ድጋፍ ብቻ ሳይሆን እንደ ድርጅት አመራር የራሱን አስተዋጽዖ ሳያበረክት ነበር። ልክ እንደ ሌሎች ደግሞ ደጋ ዳሞት ብርጌድ ደግሞ የተለየ ስስል ስላለው ወንድማዊ የመክሩን እየለገሰን ጭምር ድጋፍና ክትል ሲያደርግልኝ ነበረ። መሪያችን ስለነበረ ይህን መሪ ማክበር ማወደስ ያስፈልጋል ተብሎ ስለታሰበ ልዩ ስጦታ ተሰጥቷል። የተሰጠው ስጦታ ደግሞ የመሪውን የሻለቃ ዘና ቡድን ገረውን ምስል ያለበትን ስዕል ነው ተስሎ በሳሌች የተሰጠው። እዚህ በጣም የአማረ ፕሮግራም ነው ያከበር ነው። ልዩ ልዩ የቀበር ሰው ሽለላዎች በማህበረሰባችንም ጭምር ተከናውነው በነበረ ያገዛዙ አጥፍቻቸዋለሁ ሲል ግን ዛሬ በሺዎች የሚቆጠር የሰራዊት አባል እንዲሁም ልዩ ልዩ የመድረክ ተሳታፊዎች በተገኙበት ነው መድረኩ ተከፍቶ እስከ መጨረሻው ድረስ ያለ አንዳች ቆሽታ እንግዲህ አገዛዙ ሸማቂ ሆኖ የኛን ፕሮግራም ለማወቅ እንቅስቃሴ ያደርጋል ከሚል ስጋት ውጭ እኛ ደግሞ መደበኛ ተዋጊዎች ሆነም ወይም ደግሞ መደበኛ ሰራዊት መስለን እኛ ገዝፈን አገዛዙ አንሶ የዋለበት ቀን ነው ዛሬ። ያው ቀደም ብለህ እንደጠቀስክልኝ የደጋ ዳሞት ብርጌድ በአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ወታደራዊ መምሪያ ኃላፊው ሻለቃ ዝናቡ ልንገረውን ለትግላችን ያበረከተ ብርጌድ ነውና፣ እስኪ ያለፉት ሁለት ዓመታት የብርጌዱ እንቅስቃሴ አበይት የሚባሉትን ሰዎች ስለ ደጋ ዳሞት ብርጌድ ማወቅ አለባቸው ብለህ የምታምነውን እና ዋና ዋና የምትላቸው ክስተቶች የምታስታውሳቸውን የተወሰኑት የምታጫውት ዳሞት ሁለት ዓመት ነው እንግዲህ። ሁለት ዓመት ቀላል አይደለም፣ በተለይ በትግል ስታሳልፈው አይደለም። በትግል በሀሴት በደስታ በዘፈን ብታሳልፈው ራሱ በጣም ረጅም ጊዜ ነው ሁለት ዓመት እና በዚህ ሁለት ዓመት ውስጥ የደጋ ዳሞት ብርጌድ እንደ ራሱ በብርጌድ ደረጃ ካወቀረ ጀምሮ ሀምሳ ሁለት መደበኛ ውጊያዎችን አካሂዷል። ሀምሳ ሁለት መደበኛ ውጊያዎችን ሲያካሂድ እንግዲህ አነስተኛ ደፈጣዎችን ሳይጨምር፣ አንዳንድ የክፍለጦር ተሰርፎዎችን ሳይጨምር ነው ሀምሳ ሁለት ውጊያዎችን ያደረገ። ከእነዚህ መካከል እኔ በጣም ልዩ ቦታ የምሰጠው እንግዲህ በምርኮ የምርኮ ሱስ ያለበት ብርጌድ እንደሆነ ይታወቃል። ግን ከዚህ በዘለለ ግን ልዩ ቦታ የሚሰጠው የደጋ ዳሞት ብርጌድ ሌሎች ብርጌዶች እና ክፍለ ጦሮችን ከማዋቀር አንጻር ድጋፍ ከመስጠት አንጻር ያደረገውን አበርክቶ ነው። ከታ ከሩቅ ከምስራቅ በምስራቁ ካልክ የጅቤ ማርቆስ ሞጣ ሰዴ ድረስ ሂዶ ተዋግቷል። በምዕራቡ ካልክ ደግሞ ደንበጫ ሂዶ ተዋግቷል። ጭስ አባይ ሂዶ ተዋግቷል። ከዛ በዘለለ ደግሞ ጎንጅ ቆለላ፣ ቢቡኝ ወረዳ እና ሌሎች ቋሪት ወረዳ እና ሌሎች በርካታ ወረዳዎች ላይ ከምስራቅ እስከ ምዕራብ ከአባይ እስከ ወርቅና እየተወረወረ ሲችል፣ በአካል ካልቻለ ደግሞ በመንፈስ ተወራራሽ የሆነ ስነ ልቦናውን ለሌሎች ብርጌዶች አስተዋጽኦ ሲያበረክት የቆየ ብርጌድ ነው። ከዛ በዘለለ ደግሞ ዋጋት በላይ ደግሞ የራሱ በአጥንቱና በደሙ የማረከውን መሳሪያ ለሌሎች ብርጌዶች አሳልፎ ከመስጠት አኳያ በተለይ ድሽቃ ድሽቃ ይዞ ፎቶ መነሳት እድል በነበረበት ወቅት እኛ ብርጌድ ከአምስት በላይ ድሽቃዎች ማርከን ነበር። እነዛን ድሽቃዎች ለሌሎች ብርጌዶች አሳልፎ በመስጠት ፍሬኖችን አሳልፎ በመስጠት ክላሾችን አሳልፎ በመስጠት ሌሎች ብርጌዶች እንዲደራጁ ያደረግነው ነገር እውነት ለመናገር በአማራ ፋኖ ትግል ውስጥ የደጋ ዳሞት ብርጌድ እንደ ስበት ማዕከል እንዲቆጠር ካደረጉት አቤት ምክንያቶች በዋና ዋናው ይሄ ነው ብዬ አስባለሁ። ከዛ በተለል ግን እንግዲህ የምርኮ ሶስተኛ እንደሆነ ይታወቃል። ከመጀመሪያው እለት ጀምሮ ማለትም ከሰኔ አስራ ስምንቱ ደብረ ጭራሮ ውጊያ ከተደረገ በኋላ አስራ ሰባት በማይበልጡ እንቁ የአማራ ሕዝብ አለኝታ በሆኑ የአማራ ሕዝብ ዘቦች በሆኑ እንቆች ተደራጅቶ በተለይ ደግሞ በታላቁ ሰማት ሻለቃ ተፈራዳንቴ ና በዘመናችን በላይ ዘለቀ ወይም በዘመናችን ክስተት በሆነው በሻለቃ ዝናቡ ሚሮ አማካኝነት የተሰባሰቡ አስራ ሰባት የማይበልጡ እንኳ የአማራ ህዝብ የቁርጥ ቀን ልጆች ተሰባስበው በሁለት ብሬን እና በሰባት ክላሽ ታግሰው ታግዘው ሶስት ወራል የጠላት ኃይልን ሙሉ በሙሉ የደመሰሱበት ውጊያ ከተደረገ እለት ጀምሮ በርካታ ድሎችን ሲጎናጸፍ የቆየ ብርጌድ ነው። እንደ ብርጌድ ከዛ ውጭ ደግሞ ሐምሌ ሀያ አራት እስከ ሀያ ሰባት በተካሄዱ አራት ተከታታይ ቀናት ውስጥ በተካሄዱ ውጊያዎች በተለይ በኤቨርታ ገቢያና በዲኩልካና ግንባር የመጣውን ጠላት ሙሉ ክፍለ ጦር ማለት ይቻላል ያለ ወሬ ነገር ያስቀረ ብርጌድ ነው። እንግዲህ ለአንድ ወር ያህል ከአራት መቶ ሀምሳ በላይ ምርኮኞችን ተንከባክቦ ማህበረሰቡ እንደ ማህበረሰብ ሲቀልቁ ቆይቶ ለቤተሰቦቻቸው በሰላም ያደረሰ ብርጌድ ነው። ከመጀመሪያው ጀምሮ አማራዊ ሴቱ አስገድዶት ማለት ነው ሊወጉት የመጡትን ጠላቶች ነው። እንግዲህ በዚህ ልክ ተንከባከቡ ከአራት መቶ ሀምሳ በላይ ምርኮኞችን በአንድ አውደ ውጊያ የማረከ ብርጌድ ነው። ከዛ በዘለለ ደግሞ ከነፍስ ወከፉ የክላሽ እንቆም መሳሪያ እስከ ዙ ሀያ ሶስት መሳሪያ ድረስ የማረከ ብርጌድ ነው። ቸው ማርኳል ቤንስ ናይትወር በመደበኛነት ሁልጊዜ ማድረካል እንግዲህ በነፍስ ወከፍ ደረጃ ማለት ሰውን ከነ ነፍሱ ከመማረክ በላይ ማለት ነው። ከዛች ደግሞ ከፍተኛ የወታደራዊ የጠላት አመራሮችን ጭምር የማረከ ነው። አራት ኮሎኔሎችን ጭምር ማርኮ መማረክን በተግባር ያሳየ ብርጌድ ነው። ከዛች እስከ አፍንጫ የታጠቀንና በብሪት የተወጠረውን ያገዛዙ ዙፋን ጠባቂ ሰራዊት ማንበርከክ እንደሚቻል ለሌሎች ቀጠናዎችም ትምህርት እንዲሆን በተግባር ያሳየ ብርጌድ ነው። ከዛ በኋላ ነው በአብዛኞቹ ብርጌዶች ተመስርተው ለካ ይህንን አገዛዝ በመሳሪያ ማስወገድ ይቻላል በትግል ማስወገድ ይቻላል የሚለውን እምነት ውሃ እንዲቋጥር ሚዛን እንዲደፋ ያደረገ በተግባር ሌሎች ብርጌዶችን ትምህርት የሆነ ነው። ከዛ ውጭ ግን ከሐምሌ አራት እስከ ሀያ ሰባት ከተደረገ ውጊያ ውጪ ተመልሶ ጠላት በድንጋይ ብርና አረፋ ደተራ ቀጠና ሲመጣ ከነሐሴ ሀያ አራት እስከ ነሐሴ ሀያ ዘጠኝ ለስድስት ተከታታይ ቀናት የምስራቅ ዛ አምሳ ዘጠነኛ ክፍለ ጦሩን ገትሮ ይዞ ከመቶ ሀምሳ በላይ ምርኮኞችን ለሁለተኛ ጊዜ የማረከ ብርጌድ ነው። ከዛ በዘለለ ደግሞ አሁንም በሶስተኛ ዙር ደግሞ ከጥቅምት ሀያ አራት እስከ ጥቅምት ሀያ ዘጠኝ ድረስ ሀያ ሶስተኛ ክፍለ ጦር ለስድስት ቀናት በተከታታይ ተዋግቶ አንድ ድሽቃ እና ሌሎች ብሬንና ስናይፐሮችን እንዲሁም የነፍስ ወከፍ መሳሪያዎችን ማርኮ የክፍለ ጦሩን አዛዥ ኮሎኔል ሰትየን ጭምራ ቁሶ የተመሰረተ ብርጌድ ነው። እንግዲህ በመስዋዕትነት የጸና በጀግኖች አስም በጀግኖች ደም የለመለመ ብርጌድ በመሆኑ ትሉል ተሻጋሪ ዘመን ተሻጋሪ ብርጌድ ሆኖ እንዲቀጥል አድርጎታል። ይሄ በአፕዴት የሚባሉ የአውደ ወጊያ ጀብዶች ናቸው። ከዛ በዘለለ ግን እንደ ብርጌድ በሰባት ክላሽና በአምስት ድሽቃ ማለት አምስት ድሽቃ ለመታጠቅ እንግዲህ አምስት ድሽቃ ያለው ብርጌድ የነፍስ ወከፍ መሳሪያዎች ሊኖሩት የሚገባው በጣም በርካታ ነው። ነገር ግን የነበረን ነፍስ ወከፍ መሳሪያና ድሽቃዎች በጣም እጅግ አይመጣጠኑ ነበር። ይሄ ደግሞ የሆነው ምንድን ነው? አነስተኛ የተጠረነፈ ኃይል ብቻ ነበር የነበረ። ጀግኖው አርሶ አደራችን ከጎን ነበር የሚዋጋው። ክላሾቻችን፣ ብሬኖቻችን እንዲሁም ሌሎች የነፍሶ ከፍና ብር መሳሪያዎቻችን ያስታጠቀን ጀግናው ማህበረሰባችን ነው። ይህን አስታጥቆ ወደ ቤቱ አልገባም። ማህበረሰባችን እኛን አስታጥቆ አደራጅቶ እዚህ ያደረሰን ከሰባት የነበሩ አባላት ዛሬ በሶስት ሻለቃ በአንድ የብርጌድ ቃኝና ማንዲስ እንዲሁም በሞርተር እና በድሽካ ቡድኑን አቋቁመን አደረጃጀታችን አጽንተን አሁን በሺህ የሚቆጠር የሰራዊት አባል ድርጅታዊና ወታደራዊ ቁመናውም የተስተካከለ ብርጌድ እንዲኖረን ያደረገን ጀግናው ማህበረሰባችን ነውና፣ እውነት ለመናገር አባይ ተብሎ የሚገለጸው ለሌሎች ብርጌዶች ትምህርት የሆንበት፣ ለሌሎች ብርጌዶች ድጋፍ የሰጠንበት የመሳሪያም የሞራልም እንዲሁም ሌሎች የመንፈስ ድጋፎችም የሰጠንበት ከዛች ደግሞ ከፋኖቻችን በላይ የሚዋጋ አርሶ አደር ያለበት ቀጠና በመሆኑ እውነት ለመናገር የዚህ ብርጌድ አመራር አይደለም አባል ብቻ ሳይሆን ታዛቢ ሆኖ ራሱ ይህን ትግል መመልከት እውነት ለመናገር እድለኛ ነው እድለኛ ነኝ ብያስባለ። እውነት ለመናገር እንደግለሰብ አንድ አመራርም ማለት ነው። ስለዚህ አበይት የሚባሉት አምሳ ሁለት መደበኛ ውጊያዎችን በሁለት ዓመት ውስጥ ያደረገ ብርጌድ ነው። ስለዚህ በየሁለት ሳምንቱ አንዳንድ መደበኛ ውጊያዎችን ከአገዛዙ ጋር ያደርጋል። ስለዚህ በየሁለት ሳምንቱ ቲያትር ማካሄድም የሙዚቃ ድግስ መደገስም ከባድ ነው። አይደለም መታገል እና አውደ ውጊያዎች ማድረግ። እሺ በአማራ ፋኖ በ ብሔራዊ ኃይል አለ። ይሰማል? ቀጥል። ይሰማል? አልተሰማኝም። እሺ፣ በአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ደጋ ዳሞት ብርጌድ ሰብሳቢ አርበኛ ዳሞት አለኝ። የደጋ ዳሞት ብርጌድ ምስረታን በማስመልከት ሁለተኛ ዓመት ልዩ ዝግጅት በማስመልከት የሰጠኝ ቃለ ምልልስ እጅግ በጣም አድርጌ አመሰግናለሁ። እግዜር ስጥልኝ።